ታምኝም ባታምኝም አስከፍተሽኛል። መውደዴን ሳታጭው ምናውጠረጠሽኝ? የምር አሳዘንሽኝ። ቲክቶክ ላይ የምናቃት ልጅ ብለው በቃ ከኔ ጋር ፎቶም ይነሳሳሉ። ትምህርትሽንና ሙዚቃውን እንዴት ነው ጎን ለጎን የምታስኬጅው? ይሄ ነገር አልተባልሽም? ሲቸገሩ አሳዘኑኝና ጃለጤኒ ሚቲ ከነኒስት ስትናፉ ከነኒስት ናፉ ማሊፍ ነረኪስታቲ ማሉማፍ ናንበርቱ ፌመስ ሆኖ ታዋቂ ሆኖ መንገድ ላይ መሄድ ትምህርት ቤት መሄድ ስሜት ምን ይመስላል? በምችለው አቅሚ ከአንቺ ጋር ነኝ፣ በቺ እወድሻለሁ። አሁን በሙዚቃ ውስጥ ወደፊት እንግዲህ ይሄንን የሚያምር ድምጽ ይዘሽ የሆነ ነገር እንጠብቃለን።

በታምኝም ባታምኝም አስከፍተሽኛል መውደዴን ሳታጭው ምነው ጠረጠርሽኝ? የምሮ አሳዘንሽኝ ምን ልሁን ጨነቀኝ እንደ መርጠርጠረኝ ቀነስን ፍቅሬ ወፎቹ ረገፉ በዚህ ድምፅ ካረገፉ በምንም ባይረግፉ ሰላም ጤና ይስጥልን ክቡራን ተመልካቾቻችን፣ ከኦቢኤን ሳይበር ሚዲያ ሳምንታዊ ጊፍቲ ቮድካስት ተጀምሯል። እንግዲህ እንደዚህ ደስ በሚል ድምጽ በተመለከታችሁት መልኩ የዛሬ የጊፍቲ ቮድካስት ፕሮግራማችን እንግዲህ ከስቱዲዮ ወጣ ብለን ጉዟችን ወደ ቡራዩ አድርገናል። አንዲት ታዳጊ አሁን እንደሰማችሁት በሚገርም ድምጽ እንግዲህ እያቀነቀነች አብራን ትቆያለች። እንዲሁም ደግሞ የትምህርት ጉዞዋ ምን ይመስላል የሚለውም ከእሷ ጋራ ጥሩ ቆይታ ይኖረናል። አብራችሁንም ሴና እንኳን ደህና መጣሽ። ስለተገናኘን እንዴት ደስ እንዳለኝ ብታይ። እንኳን ደህና ቆያችሁ። ደስ በጣም የሚያምር ከለር ቸኮሌት ድንቡሽቡሽ ነገር ነሽ። አመሰግናለሁ። ምንድነው የምትመገቢው ግን? ነው ከላይ ነው ከላይ ነው እ እሺ ሴኑ እንግዲህ ተማሪ ነች በዛ ላይ ደግሞ በተለይ ቲክቶክ ላይ አብዛኛው ተመልካቾች ያቁሻል ከ ሶስት መቶ ሀምሳ ሺህ በላይ ተከታዮች አሉሽ። በጣም የሚያምር ድምጽ አለሽ የተለያዩ የ ኢትዮጵያን አርቲስቶች ሙዚቃ ትጫወቻለሽ ና እስኪ ሴኑ የት ተወልዳ አደገች ከሚለው እንጀምር እኔ ተወልጄ ማፈለጋ፣ ግንቢ ሀገር ውስጥ ነው። ከዛን ሶስተኛ ክፍል ሶስተኛ ክፍል ሲሆን እዚህ ወደ አዲስ አበባ ክስቶቼ ጋር መጣሁ። ከዛን ቲክቶክ መስራት ጀመርኩ። እንዴ ቀጠለ። እኔ ገረመኛው የሶስተኛ ክፍል ተማሪ ሆነች። ወላጅ እናት አባትተሽ ፊንፊኔ ነው ያለሽ። አሁን በሸገር ዙሪያ ቡራዩ ነው ያለሽውና እንደው እንዴት አላለቀሽም ከቤተሰብ ስትለያይ? ስወለድ አክስቴ እኔ ጋር ነበረች። ሁለት ዓመት ምናምን ሲሆነኝ ነው ከኔ የተለየችው። ስለዚህ እሷ ናት አክስቴ የምትመስለኝ ቤተሰብ፣ እናቴ የምትመስለኝ እሷ ናት። ያው አብራሽ ስለነበረች ማለት ነው ያን ጊዜ፣ እናት ታውቂያታለሽ። ብዙም እዚህ ስትመጪ አልከበደሽም? ደስ አ ደስ ብሎሻል፣ ተመችቶሻል? ብሮይ በጣም እሺ፣ ትምህርትስ አሁን ምላይ ደረሽ እንግዲህ ሶስተኛ ክፍል ሆነች ነው ወደዚህ የመጣሽው። አሁን እስኪ ስንተኛ ክፍል ደረሰች ሴና? እኔ የስድስተኛ ክፍል ተማሪ ነኝ። መማረው ደግሞ እዛ እንቁላል ፋብሪካ ደናልታ ሰብሩ ትምህርት ቤት ነው ደስ ይላል። በጣም ታሪካዊ ትምህርት ቤት ነው እየተማርሽ ያለሽ አይደል? አዎ። በጣም ትምህርት እንዴት ነው ግን አሁን ግንቢ ያለሽ ና አሁን ደግሞ እዚህ ከመጣች በኋላ ያለው ነገር እንዴት ነው? ልዩነት አለ? እዛ ዛ እየኖርኩ ትምህርቱ በጣም አይከብደኝም ነበር። እዚህ ስመጣ ደግሞ ብዙ ሳብጀክቶች ስለተጨመሩብኝ ትንሽ ከብድ ትንሽ ከበድ ብሎሻል። ያው በደንብ ስታጠኚ ስታነቢ ምናምን አገሩንም በደንብ እየተለማመርሽ ስትሄጂ ታሸንፊያለሽ አይደል? አሸንፍ። አዎ፣ በትምህርትም ጎበዥ እንደሆን ሰምቻለሁ። ለዛ ነው። እሺ፣ ወደ ሙዚቃው አለምስ እንደው እንዲህ የሚያምር ድምጽ እንዳለሽ መቼ ነው ያወቅሹ? ትንሽ ሰላም ነበርኩኝ። ስለ ድምፅ አላውቅም ነበር። ከዛን ሊንጮ የሊንጮ ሙዚቃ ዝም ብዬ እንዲሁ እያልኩ የሊንጮ ጉድና ሙዚቃ እያልኩ እያለሁት እያልኩ እያለሁት አክስቴ ድምጽ እኮ ያምራል ለምን ቲክቶክ አንሰራትም? ብላ ቀደችን። ከዛም ቲክቶክ መስራት ጀመርኩ። ብዙ ፎሎዌርስ እና ቪው አገኘሁት። በቃ እንዲሁ ቲክቶክ ስሰራ ሚዲያ ላይ መጠራት ጀመርኩ። እንዲሁ በቃ ቲክቶክ? ስንተኛ ክፍል ሆነሽ ነው የጀመርሽው? ሶስተኛ ክፍል። ወይኔ እኔ አኔ እኮ ከዩኒቨርሲቲ ኮንቶ ስለ ቲክቶክ ቲክቶክ የጀመርኩትና አንቺ ገና በልጅነትሽ ነው የጀመርሽው። በጣም ደስ ይላል። መጀመሪያ በሌንጮ የትኛው ሙዚቃ ነው የሌንጮ ሙዚቃ? ቲክቶክ ላይ ቫሪያ ሊወጣልሽ ስንባሶ ምላ እንስቲ አንዴ በይለን።

ንዋናመድቡ ባዬ ሆሆሆ ደመከሚ ትስታዳዬ ሆ ሲ ሙር ነመመቻ ይሄንን የሚያምር ድምጽ ባልደርበው ደስ ይለኛል ግን ሙዚቃው በጣም ስለምወደው ነው። በጣም ደስ ይላል። በጣም ታይቶልሻል አይደለ? በዚህ ነው የጨመርኩት ቲክቶክ ቴንጮ ምናለሽ እንደው መቼም ይሄንን ድምጽ ሰምተው ይደውልልሻል እልሻል ያበረታታሻል ብዬ አስበዋለሁ። በነገራችን ላይ ሊንጩን በጣም እንደምወደውና እንደማከብረው ልነግረው ፈልጋለን። ያው እየተመለከተች ነው። በደንብ አድናቆትሽን ግለጪለት። መጀመሪያ የት እንደ አዲስ ቲቪ ላይ ስቀርብ የት እንደምማር የትምህርት ቤቴን ቦታ ነው ስለነገርኳቸው ከዚያም ትምህርት ቤቴን መጥቶ ከአርቲስቶች ውስጥ መጀመሪያ ያገኘሁት እሱ ነው። ትምህርት ቤት መጥቶ ትምህርት ቤት መጥቶ እያበረታታኝ ነበር። ስልኬንም ወስዶ ደውሎልኝ በቃ ብዙ እድሎችን ሰጥቶኝ እንዲያድግ አድርጎኛል። ላመሰግነው ይፈልጋል። እሺ፣ አሁን ላይም ትዶ ያወዳላቸው። ወደፊትም ከሱ ጋር እንዴት ነው ስራ መስራት ታስቢያለሽ? አስቧል። በቃ ለእኔ የሚሆኑትን ነገር ስለ ለእኔ ነገሮች ለእኔ እንደሚሆኑ ስለ እንትን ስለሚያደርግ ለእኔ የሚሆኑ ቻንሶች ከመጡ እንደሚጠራኝ ይጠራኛል፣ ጋብዛኛል። ስለሆነ ከዚህ ወደፊትም ከሱ ጋር ተገናኝተን ብዙ ነገሮች እንደምንሰራ ተስፋ አደርጋለሁ። ታገኘዋለች፣ በእርግጠኛነት። ሌንጮ በጣም ቀና ልብ ያለው ልጅ ነው። እሱም ገና እንዳንችው ታዳጊ ነው። ይረዳሻል፣ በእርግጠኛነት። አንድ ላይ የሚሆን ነገር እንደምትሰሩ ተስፋ አድርጋለሁ። እንግዲህ ሴና ፌመስ ሆኖ ታዋቂ ሆኖ መንገድ ላይ መሄድ ትምህርት ቤት መሄድ ስሜቱ ምን ይመስላል? ሰዎች ምን ይሉሻል? ከትምህርት ቤት ምናምን ስገባ ሰዎች መንገድ ላይ ሲያይ ቲክቶክ ላይ የምናቃት ልጅ ብሎ በቃ ከኔ ጋር ፎቶ ይነሳሳሉ እኔም ደግሞ ደስ ይለኛል እነሱ ስጠሩኝ ሲያውቁኝ በቃ እዛ ቲክቶክ ላይኮ ትልቅ ሰው ትመስላለች እንጂ ትንሽ ናት ብሎኝ በቃ ያበረታቱኛል ከአንቺ ጋር ያለን የምንችለውን ሁሉ እናግዝሻለን በርቺ ይሉ መምህራኖች ውስጥ ትምህርት ቤት ምን ይሉሻል? እነሱም ያበረታቹኛል። ትምህርት ቤት ውስጥ በቃ እንደውም የባንዲራ ልጆችን ማስላቸው ዜግነት ክብር አንቺ ነሽ የምታስቢ ኦሮሚያ ኦሮሚያ፣ እሺ እነሱም በቃ እንዲያድግ ስለሚፈልጉ በሚችሉት ሁሉ አቅማቸው ያግዙኛል። በጣም ደስ ይላል። እና እንደው ይሄን ስራሽን አንቺ አሁን ተማሪ ነሽ፣ ገና ልጅ ነሽ፣ በዚህ ጎን ለጎን ደግሞ በዚህ በሚያምር ድምጽ ሙዚቃውንም እየሰራሽ ነው። እና ትምህርትሽንና ሙዚቃውን እንዴት ነው ጎን ለጎን የምታስኬጂው? ትምህርትሽ ላይ ፋሚሊ፣ በተለይ ቤተሰብ ይሄ ነገር አልተባልሽም? በሳምንት አንዴ ብቻ ነው እረፍቴ። እክስቴም በእቅድ ስለምታስሄድኝ አያስቸግረኝ ብዙም አያስቸግረኝም። አርቲስቴ ናት ጊዜ ያለኝን ጊዜ ነው የሚሰራው። ቲክቶክ ጊዜ ሲኖርሽ ቲክቶኩን ትሰራ ያለሽ፣ እንደ መዝናኛም ጊዜ እንደ ማሳለፊያም ትጠቀሚዋለሽ፣ ትምህርቱን ደግሞ አጥበቀሽ ይዘሸዋል ማለት ነው። እሺ በትምህርቱ ደግሞ ወደፊት አሁን ተምረሽ ስትጨርሽ ምን መሆን ነው የምትፈልጊው? የአየር ሳይንቲስት የአየር ሳይንቲስት? ለምን ይህን ፊልድ መረጥሽው? በአየራችን አንድ ጊዜ የቦረና ብዙዎች ላይ የድርቀቱ ጊዜ ሲቸገሩ አሳዘኑኝና በቃ እኔ ያለው ለመቸገራሉ ትምህርቴ ሲጨርስ ትምህርቴን ሲጨርስ የአየር ሳይንቲስቶኝ ህዝቤን ማገዝ አለብኝ ብዬ ይሄንን እቅድ ትናረኩት ነው። በጣም ደስ ይላል። የሚገርምሽ አሁን አንቺ መጨረሻ የትምህርቴን ሲጨርስ ሆናለሁ ብለሽ ያል ሽው ነገር እንደ ዓለም በጣም ጆሮ ተሰጥቶት እየተሰራበት ያለ ጉዳይ ነው የአየር ንብረት ለውጥ ሁኔታው። ምክንያቱም ብዙ ሀገራት ላይ ብዙ ችግር እያመጣ ስለሆነ ለአሁን ብቻ ሳይሆን ለወደፊትም ለቀጣይም ለሀገራችንም ለዓለምም የሚጠቅም ነገር ነውና በርቺ። እዛ ቦታ እንደምናገኘሽ በጣም ባለሙሉ ተስፋ ነኝ ማለት ነው። ከአርቲስቶች እስኪ የማን አድናቂ ነሽ? እኛ ሀገር ላይ ካሉት ኦሮምኛ ከሚዘፍኑት የሚሆን አማርኛም ሌላ ቋንቋም ከሚዘፍኑት በጣም በጣም የምትወጂው ማን ነው? ሁላችንም አርቲስቶች የምትወዳቸው ግን ምደንቅኝ አጫሉ አጫሉ። እንዴሳ ከሱ ሙዚቃ የቱን ነው በጣም የምትወጂው? አንዛለ ጤኒ ምቲ ከነኒ ስትናፉ ከነኒ ስትናፉ ማሊፍ ነረኪስታቲ ማሉማፍ ናምበርቱ ከሳኮናፍሪ ረኪ ነገራኮ ቻለላነድርቄ ከናፍናፍንኩ ሳ ኮናፍ በኒ ረኪነገራ ላላነድርቄም ከናፍናፉንኩ ቶኒሴ አበዚህ ይከብዳል። እንግዲህ እና ሀጬ እንግዲህ የሁላችንም ሌጀንድ አርቲስት ነው። ብዙ ለዚህች ሀገር ብዙ ታሪክ የሰራ በአርቱም በተለይ ብዙ ነገር አስቀምጦ የሄደ ነው እና ይኖራል ዘላለም ስራው። እሺ፣ ሌላስ እንግዲህ የመሳይ ሙዚቃ የመሳይ ተፈራ ሙዚቃ እንግዲህ መጀመሪያ ላይ የዘፈንሽልኝን አንቺ ተጫውተሽው የሚገርምሽ እኔ እኔ ራሱ ማለት ነው አንቺ ከተጫወትሽው በኋላ ነው የሱ ሙዚቃ እንደሆነ ምናምን ያወቅኩትና በጣም ቫሪያሎቱ ነበር። ሊያገኝሽ ሞክረዋል እንዴት ነው መሳይ? አዎ ተገናኝተን ነበር። እሺ እዚህ ቡራዩ መጥቶ እያበረታታኝ ነበር እያመሰከል እዚህ መቶ አገኘሽ? አዎ እዚህ መቶ አገኘሽ። እውነት? ምን አለሽ? በምትች በምችለው አቅሚ ካንቺ ጋር ነኝ፣ በርቺ፣ ይወድሻል አለሽ። ዋው በጣም ደስ ይላል። አንዷለም በጣም እንደምትወጁ ሰምቻለሁ። እስኪ አንዷለም ና አንድ ሙዚቃ በይልኝ። አድጋኒ ጠቡኒ ሀካ ዱኩባቲ ጋቢፍ ነማካ ወሊ ነማጣ በርባደሙ ባርቴ ህብጤነሲን ጆሬስ ደቡንኮ ጡሪ ስትታ ። አሁን በሙዚቃውስ ወደፊት እንግዲህ ይሄንን የሚያምር ድምጽ ይዘሽ የሆነ ነገር እንጠብቃለን አደለ? እንደ ህዝብ የሆነ ነገር እንጠብቃለን። ምን ለመስራት ታስቢያለሽ? አሁን ተማሪ ነኝ። ብዙ መፍት ስለለልኝ፣ እስካሁን ምንም እያሰብኩ አይደለም። ግን ደግሞ ከእድል ካገኘው ከተጻፈልኝ፣ ከዘፈኑን ካገኘት ቻንሱን ካገኘት እንደ እንደምሰራቃለሁ ተሰራያለሽ? እሰራለሁ። እንግዲህ ሴኑ ሙዚቃ የሚጫወቱ አርቲስቶች እናውቃለን በተለይ ጭር ያለ ቦታ ሄዱ ሄዱና ድምጻቸውን ለመቅረጽ ሲሉ ነው የሚውሉትና ግማሹ ደግሞ በር ዘግቶ ብቻውን ቤት ውስጥ ድምጹን ይሞርዳልና ሴና ይሄን የሚያምር ድምጽ ይዛ ቮካል ትሰራለች ወይ በጣም ቢዚ እንደሆንሽም ነግረሽ እንል እና ቤትኛው ሰአትስ ነው ደግሞ ቮካል ከሰራሽ እምትሰሪው የሚለው ናቸው ቮካል ተሰርቻ አላውቅም እና ይሄ ድምጽ የተፈጥሮ ነው፣ እንዲሁ እንደተሰጠሽ ነው። ምንም ቮካል አሰሪ የሚገርም ነው። ወደፊት ግን ጊዜ ሲኖርሽ መስራት አለብሽ። ከዚህ በላይ በጣም የሚወጣ ድምጽ ነው ያለው ተስረቅራቂ ድምጽ ነውና እንደዚህ አይነት ነገሮችን ታስቢያለሽ። የጊዜ ጉዳይ ነው እ አሁን ትምህርት ቤት ላይ የተለያዩ መዝሙሮችን ትላላችሁና ስቲዛ ከምታያቸው መዝሙሮች ውስጥ አንዱ እንደ ይል ኦሮሚያ፣ እሺ፣ ኦሮሚያ፣ ይቻላል፣ ኦሮሚያ

ገምቼ ፋኒ ካኒኑ አብዳጩ ኦሮሚያ ለንሲ ደጋጊዝራጩ ያው ተቀምጦ መዝሙር መዘመር ባይቻልም ያው እኛ ቁጭ ብለን እንዲሁ ስለጠየኩሽ ነው። አዎ። እና አዎ ትክክል ነሽ እና እንግዲህ የድምጽሽ ጉዳይ አብረን ጥያቄ የለውም። እንግዲህ ጧት ጧት ተማሪ ፊት ለፊት ወጥተሽ ሰንደቅ ዓላማ እያወረድሽ ታዘምር ያለሽ ማለት ነው። በጣም ደስ ይላል። ቤተሰብ ጋር አሁን ተራርቀሽ ነው ያለሽው፣ በጣም በብዙ ኪሎሜትር ልዩነት ላይ ነው ያለሽው እና አይናፍቁሽም? መች ነው የምትሄጂው? አይናፍቁኝም። ለምን? አክስቴ ናት ስወለድ እሷ ጋር ስመጣም እናቴ እሷ ናት የምትመስለኝ። እናቴ እሷን ስለምትመስለኝ እነሱ አይናፍቁኝ ነው። በአመት ማትጅም ካል በአመት አንዴ እኔ እነሱን ስለምናፍቃቸው አንዴ ይሄዳል። እነሱን ስለምትናፍቃቸው ትያለች። እሺ፣ እንደው ቤት ውስጥ እንዴት ነው ሴና፣ ታስቸግራለች እንዴ? ዝምተኛ ነው የምትመስለው። እንግዲህ አረስ ጨዋታ ታበጃለች እነሱን እንደሚመስለኝ አላስቸግራቸው። ግን እነሱ ታስቸግርናለች ብለውኝ አያውቁ። መቼ ነው የማስቸግራቸው ታዲያ? ከትምህርት ቤት ጠዋት ሄጄ ማታ ስለምገባ፣ በቃ በናፍቆት ነው የምጠብቁኝ ማለት ነው። ስለዚህ አላስቸግራቸው። ይሄን የማስቸገር እና በናፍቆት ነው አንቺ የምትገናኙ ከነሱ ጋር። እራሱ ቤት ውስጥ ምን ምን ትሰሪያለሽ? ምንም አልሰራም። ከጥናት ውጭ ምንም አልሰራም። ግን እነሱ ስለሚቆጡኝ ጠዋት ጠዋት ቀስ ብዬ ተነስቼ ቁርስ ስለመስራት ትሞክራለሁ ግን ስለምነሱብኝ ሰርቼ አላውቅም። ግን መስራት ትፈልጋለሽ? እፈልጋለሁ፣ ግን አያሰሩ አያሰሩሽም በዚሁ አክስትዬ፣ እየሰማሽ ያው ሙያ መልመር ትፈልጋለሽ ልጅቷ ማግባባት ካቃተኝ ቆይ ምን አተረፍኩኝ? ሌላ ባስብም ብዙ ተጠንቄ ፍቅርክ ምርጫ ሳጣኝ እንዳልድርቄ ግልጽ አይደሉም የኔ ህይወት እንደ ሌላ ያለኝ ጉልበት አንተን ማውደድ ብቻ ነው የምትልበት ክቡራን ተመልካቾቻችን እየተመለከታችሁ ያላችሁት ከኦፕን ሳይበር ሚዲያ ጊፍቲ ቮድካስት ነው። የዛሬ እንግዳችን እንግዲህ ተማሪ ሴና ፍቅሩ ናት። አሁን ደግሞ አክስቷም እዚዋ አጠገባችን ስላለች ስለ ሴና ምን ትላለች? ከመሸጋገሪያ በኋላ የምንገናኝ ይሆናል። አብራችሁን ቆዩ። መሸጋገሪያ በኋላ ተመልሰናል። ክቡራን ተመልካቾቻችን ጊፍቲ ቮድከስት ነው እየተከታተላችሁ ያላችሁት ከኦቤን ሳይበር ሚዲያ። ዛሬ እንግዲህ ከሴና ፍቅሩ ጋር ቆይታ እያደረግን ነው። አሁን ደግሞ አክስቷን አሳዳጊዋን እንደ እናት ነው ማያት ስትለን ነበር። እሷም ቅድምና እሷን ጋር በዛ አድርገን ከሷ ጋር ጥሩ ቆይታ እምናረግ ይሆናል። እንግዲህ ቋንቋ ልንቀይር ነው። ጋዲሴ ደፋ ትባላለች ከሷ ጋር ቆይታ ይኖረናል። አብራችን ቆይ ጋዲሴ አናልፉ

ነትቶሌ ሲነ ነበሯ ዶማ ነቲቶሌ አርገዴ ስና ሁንዶማ ነቶሌ ዛነኬማኒኒ ሙ ነቶሌ ናብስንብሱ ዘች ከሙ ክቡራን ተመልካቾቻችን ስትከታተሉት የነበረው ከኦቤን ሳይበር ሚዲያ ሳምንታዊ ጊፍት ፖድካስትን ነበረ። የዛሬው እንግዲህ የተመለከታችሁትን ይመስላል። ሳምንት በተመሳሳይ ሰዓት ከሌላ እንግዳ ጋር የምንገናኝ ይሆናል። መልካም ሳምንት ይሁንላችሁ። ቻው ቻው።